ሰላም ቤተሰብ እንዴት ናችሁ ደህና ናችሁ ወይ ደህና ናችሁ ወይ ማለት ነው እና የሆነ ለመናገር ዛሬ እኔ ራሱ ላለቅስ ነበረ ማለት ነው ሀይሚና ብሩኬ እንደዚህ ሲለያዩ ምናምን ማለት ነው የሆነ ለመናገር እኔ አላቅም እና እኔ ታቅኛላችሁ ሁሌ እንደተናገርኩነ ነገር ግን ትናንትናም ከትናንትናም እኔ በጣም ተሰምቶ ነበረ ምክንያቱም ሁለቱም ቀን ተገናኝቶ በጣም ተሰዳድቦ ነበረ የተለያዩት ማለት ነው ከነሱ ይሄ እንደማይጠበቅ እራሳቸው ያውቃሉ ነገር ግን ማለት እኛንን መመለስ ምንችለው ማለት የሆነ እነሱን ልክ ሀይሚን እንዳለችው ማለት ነው። አሁን ሀይሚን ጎበዝ አንቺ ከቅዱስ ጋር ታምሪያለሽ ከቅዱስ ጋር እንደዚህ ትሆኛለሽ ከቅዱስ ጋር እኮ እንደዚህ ነሽ። ብሩኬ አንተም እኮ ከኤልዲኒያ ነው ማነው የምትባለው ከሷ ጋር ታምራለ ምናምን እያልን ባበረታታን ቁጥር እነሱ ማለት ነው እየተለያዩ እል ውስጥ እየገቡ እኔ አልሸነፍም ባይ ናቸው ሁለቱም ማለት ነው። ነገር ግን የእውነት እኔ እንጃ ልክ ልካችሁ ነው የተናገሩት ዛሬ ደጋፊዎች ማለት ምን ይዋጣችሁ። እናንተንማ አንድ ጉድጓድ ውስጥ ነበረ መክተት የምር የእውነት ማለት ነው። ምክንያቱም አሁን ማለት ነው ከብሩኬ አትሆኑም ከሀይሚ አትሆኑም። እናንተ ይሄኔ እኮ ሀይሚ ትወደኛለች ብላችሁ የሀይሚን ፎቶ እያቀነባበራችሁ ከቅዱሴ ጋር እያረጋችሁ ምናምን ፕሮፋይል አድርጋችሁ የሆነ በቃ ላይቭ ገባችሁ በቃ ሀይሚን እንደማበረታታ ሰው ነበረ እናንተ የምታስቡት ወይም ደግሞ ሀይሚ እናንተን እንደምትወድ ነበረ የምታስቡት። ነገር ግን ማለት ነው ሀይሚ አትወዳችሁም ምን ታመጣላችሁ? ምክንያቱም ብሩኬ እንደዛው ይወላችሁ ማለት ሀይሚና ብሩኬን ማለት ነው እንዴት ሆነን እንዳገናኘን እኛ ነን የምናውቀው። ምክንያቱም የዛ ቀን አብሶ እኔ ያ ጾም ረመዳን ጾም ላይ እነ ሙበ ቤት እንደዛ ምግብ ሲበሉ አምጥተን ፎቶዋቸውን እያቀነባበረ እናንተ ነበራችሁም። ሲጀመር ማለት ነው አብዛኛው እንደውም የአብሬሽና የሩታ ደጋፊዎች ናቸው፣ እንደዛ እያደረጉ እያመጡ የነበሩ ነገር ግን ከጊዜያት በኋላ የሀይሚና የብሩኬ አድናቂ ተብሎ መጡ ማለት ነው። ግን እንደዛ ም ሆኖ ግን አንድ ደጋፊ ማለት አባ ማለት እላችሁ እና ልጅ ማለት ደሞ አባትና እናት ተለያይቶ ወይም ደሞ ሲጣሉ የሚያስታርቅ ነው፣ ልጅ ማለት ማለት ነው። ልንገራችሁ ደሞ ደጋፊ ማለትም ደሞ አብሬሽ የአብሬሽና የሩታን ደጋፊዎች ይኸው፣ የምር አሁን ነው የሩታ ደጋፊዎች ራሱ የመጡት ወይም ደሞ የአብሬሽን ደጋፊ ለብቻ የመጡት እንጂ በፊት የአብሬሽና የሩታ ደጋፊ አንድ ናቸው፣ ሁለቱም አንድ ናቸው። ሲጣሉ ያስታርቃሉ። ሲጣሉ ራሱ አንድ ቀን የሩታን ለብቻ ፕሮፋይል እንኳን ቀይሮ አያውቁም፣ የአብሬሽንም ቀይሮ አያውቁም። ልንገራችሁ ማለት ነው ሁለቱ ምንም አይነት ጥፋት ራሱ ቢያጠፉ አንድ ቀን አብርሽን ተሳድበው አያቁም፣ ሩታን ተሳድበው አያቁም ማለት ነው። አሁን ነው የአብርሽን ለብቻ የሩታን ለብቻ ሲመጡ ነው እንጂ እነዛ መሰዳደብ የጀመሩት እንጂ በፍጹም እንደዛ አድርጎ አያቁም ነበር ማለት ነው። ግን እናንተ ደግሞ ደጋፊ ነኝ ስትሉ ልንገራችሁ፣ ደጋፊ ነኝ ስትሉ ማለት ነው እንደ ኳስ ልብሰዳችሁና እኔ አሁን የአርሴናል በጣም የአርሴናል ደጋፊ ነኝ። አሁን በጣም ነው የምወደው። አርሴናል ከተሸነፈ ምግብ ራሱ አልብለን በጣም ነበረ ማለቅ ሰው ማለት ነው ግን ከተሸነፈም አልተሸነፈም እኔ አርሴናል ደጋፊ ነኝ። አርሴናል ምንም የምተውበት ነገር የለም፣ ልንገራችሁ ማለት ነው። ወይም ደግሞ ከአርሴናል ተጫዋቾች ውስጥ አንዱን ለይቼ የምደግፍበት መወድበት ነገር የለም፣ ልንገራችሁ። ስለተሸነፈ ወይም ደግሞ ጎል ስላላስገባ ወይም ደግሞ በሱ ምክንያት ስለተሸነፉ አንድ ነገር የማደርጎ ነገር የለም። መወዶ አንድ ክለብ ነው አለቅ። እናንተ ደግሞ አርሴናልና አርሴናልን ልል ነበር ሀይሚና ብሩኬን የምትወዱ ከሆነ ማለት ነው እነሱ ቢጣሉም ቢታረቁም ቢደባደቡም ምንም ነገር ቢሆኑም ከጎናቸው መሆን ነበረባችሁ። ልንገራችሁ ምንም ቢሆኑ ማለት ነው። ሁሌ ላይ ላይ በገባችሁት ቁጥር ስለ ቪዲዮ አስተያየት መስጠት ሁሌ ማለት ነው፣ በሰሩት ቪዲዮ። ሲቀጥል ደግሞ እነሱ እንዲታረቁ ማውራት፣ የሚያስታርቃቸው ነገሮች የበፊት ቪዲዮዎቹ የበፊት የሰሩትን ነገር እያነሳችሁ ማውራት ነበረባችሁ። እናንተ ግን የሌለ ነገር አሁን ኢትዬና ጋሽዬን ስለ ዘገዘቃችሁ የእውነት ምን ታገኛላችሁ? የብሩኬን እና ስለዘገዘቃችሁ ምን ታገኛላችሁ? ይሄ ማለት ኮ የእናንተ ለእናታችሁ ክብር የለም፣ ከእናት አልተወለዳችሁም። ልንገራችሁ ማለት ነው የእናትነት እንዴት ልበላችሁ። እናንተ ኮ ከስደት ሄዳችሁ ኮ የእናትነት ወግ ማረግ ልታዩ ትፈልጋላችሁ አይደል? ልጅ መውለድ ትፈልጋላችሁ፣ አግብታችሁ ትዳር መያዝ ትፈልጋላችሁ። ነገር ግን እናንተ የምታደርጉት ደግሞ እናትነትን እንደታዩ አግብታችሁ ትዳርን እንደታዩ በቃ ትዳርን እንደማይፈልግ ሴት ነው እየሆናችሁ ያላችሁት የእውነት ለመናገር የሴት ልጅ ነው የሴት ልጅ ነው ለምትሉት ለብሩኬ ማለት ነው እኔ እናት አባቴ እግዚአብሔር ይመስገን በህይወት አሉ። እኔ በምን እድሌ በእናቴ ስም ብጠራ በምን እድሌ እግዚአብሔር ነው ምላችሁ በምን እድሌ የአባቴን ስም ቀይሬ በእናቴ ስም ብጠራ በተቻለና ማለት ነው ትዝታ ኃይሉ ሳይሆን ትዝታ በእናቴ ስም በተጠራው የእውነት በጣም ምመኘው ስም ቢኖር ማለት ነው በእናቴ ስም ብጠራ፣ ማታወቂያ ውስጥ ፓስፖርቴ ውስጥ መጀመሪያ የእናቴ ስም ቢሆን ነው ምለው። እኔ ለምን እንደሆነ አላቅ። ምክንያቱም እናቴ አባቴም ለኔ ዋጋ አልከፈለም እያልኩ አይደለም። እናቴ ለኔ ዋጋ የከፈለችኝ መቼም አረሳ። ምን ሆነ እኔን እንዳሳደገችኝ መቼም አረሳ፣ መቼም ማለት ነው። ስለዚህ እኔ በእናቴ ስም ባስቀይረና በተቻለ የእውነት አስቀይራለሁ፣ ወደፊትም አይቀርም። እኔ አባቴ ምንም አድርጎኝ አይደለም። አባቴም ለኔ ዋጋ ከፍላል፣ እኩል ነው የከፈሉት፣ ግን እናቴ ትበልጥብኛለች። ለኔ እናቴ የከፈለችው ዋጋ በጣም ይበዛብኛል። ስለዚህ እኔ ስሜን በእናቴ ብቀይል በጣም ደስተኛ ነኝ፣ በጣም ማለት ነው። ስለዚህ እንደው እኔ የሴት ልጅ ብባል በጣም ደስተኛ ነኝ። የእውነት ነው ምላችሁ፣ በህይወቴ በአለም ደስተኛ ብሆን በእናቴ ስም እምጠራ ቀን ነው፣ እኔ ደስተኛ መሆነው ማለት ነው እና አንዳንዴ የምታወሩት ቃላቶች ማለት ነው ሰውን በጣም ደስ ይለዋል ብላችሁ አታስቡ። የወንድ ልጅ ማለት ማለት ወንድ ልጅ እናንተ ስለወለደ ነው። ወንድ ልጅ ኮ አብዛኛው ወንድ ልጆች አሉ ወልዶ እኮ እናት ምታሳድግ አይደል እንዴ? አስረግዞ አላቅም የሚል ወንዶች የሉም። ያ ማለት በወንድ ልጅ የወንድ ልጅ ስለተባልኩ ነው ምኮራው ብዙ እናቶች አሉ እንደ ወንድ ሆነ የሚያሳድጉ ማለት ነው። ስለዚህ የእናትን ዋጋ የምታ የማታውቁ ናቸው ብሩኬ እንዳለው ገደል ግቡ እንዳለ ማለት ነው። አዎ ገደል ግቡ፣ እናትን የማታከብሩ፣ የእናትን ስም ሲጠራ የሚያንገሰግሻችሁ፣ እናትን የምዘገዝቁ፣ አዎ ገደል ግቡ። አሁንም የእውነት ምክንያቱም ከእናት በላይ ምንም የለም በዚህ ዓለም ውስጥ ማለት ነው። ምንም አይነት ነገር ልንገራችሁ ማለት ነው። ነገር ግን በእናት ያላደጋችሁ የእናት ፍቅር የማታውቁ ሊሆን ይችላል እንዳልኩት፣ ብሩኬም እንዳለው የምዘገዝቁት ማለት ነው። ነገር ግን ብሩኬና ሀይሚ እንደዚህ እየተዋደዱ እንደዚህ እየተለቃቀሱ ነው። እናንተ ግን መሀል ላይ እየገባችሁ መርፌ ሆናችሁ እንደ ክር ምትበጥሱት እና እንዴት ልበላችሁ። ስለዚህ ብሩኬና ሀይሚን የእውነት ሁላችሁም፣ እኔ መናገር ምፈልገው ቲክቶክ ላይም አላችሁ ጥሩ ጥሩ ልጆች፣ ዩቱብ ላይም አላችሁ፣ ሁለቱም እንዲታረቁ ቻሌንጅ ማድረግ አለብን፣ ቻሌንጅ መፍጠር አለብን። ሀይሚና ብሩኬ መቼም አይለያዩም። የእውነት ለመናገር እነሱ ነገ ይታረቃሉ። እርግጠኛ ነኝ አውቃለሁ። ምንም መሀላቸው ላይ ቢፈጠርም ምንም አይነት ቢሆንም ይታረቃሉ መልሶ። ነገር ግን መሀል ሜዳ የምትቀሩት እናንተ አላችሁ አጨብጫቢዎች፣ ማለት ነው። ምክንያቱም ሀይሚን ስለ በቃ ሀይሚን አለ አይደለ፣ የኔ ጀግና፣ አንቺ ጀግና ነሽ፣ የሴቶች ጀግና ምናምን ስላላችኋት እንዳለችው ደስ ይላታል። ሶ ብሩኬም እንደዛው ነገር ግን ብሩኬ እኔ እኔና ብሩኬን አላይታችሁ አለች። ልንገራችሁ ይግባችሁ ማለት ነው። እኔና ብሩኬን አላይታችሁ እኔና ብሩኬ ተለያይተን እኔ እዚህ ጋር ብታመን ብሩኬ ነው የሚደርሰው። የሆን ነገር በሆን ብሩኬ ነው የሚደርሰው። እኔ የምደርስለት ብሩኬ ለብሩኬ እኔ ነው የሚደርሰው። እናንተ አደርሱም። እኔን ስላበረታታችሁኝ እኔን ጎበዝ ስላላችሁኝ እኔ ደስ ይለኝ ሊል ይችላል ብላለች እና የእውነት ዛሬ ከገባችሁ ኦዲየንሶች ማለት ነው። እኔ እንጂ አላውቅም። እኔ እናንተ ባረገኝ ጉድጓድ ቆፍሬ ጉድጓድ ውስጥ ነበረ መደበቀው ባይ ነኝ እኔ ማለት ነው። ስለዚህ ሀይሚና ብሩኬ ማለት ነው፣ መቼም አትለያዩም፣ አውቃለሁ እንደምትመጡ ነገም ሆነ ከነገ ወዲያም ሆነ ምንም ጊዜ አንድ ላይ እንደምትመጡ አውቃለሁ። ነገር ግን እናንተን ደግሞ ለሚሳደብ ሰው እናታችሁንና አባታችሁን ለሚዘጋዘቅ ሰው ቦታ አትስጡ። ገባቸው፣ አይደለ እናንተ ገና፣ ከናንተ ብዙ ነገር ነው የሚጠበቀው። እና እንደ በፊቱ አይነት አነጋገር፣ ቅመም የሆነ አነጋገር ከናንተ ብዙ ነገር የምንማርበት ነው። እኔ የምፈልገው ያ ሀይሚና ብሩኬን ነው የምፈልገው እንጂ የአሁን ሀይሚና ብሩኬን እኔ አልፈልግም። በሰላም እንደምትመጡ ተስፋ አድርጋለሁ። በተረፈ የነ ቤተሰብ ሰላማችሁ ይብዛልኝ። ባይ ባይ